ሰላም ሰላም፣ የአገር ልጆች እንደምን ዋላችሁ፣ አደራችሁልኝ እንደ የሰዓት እና ጊዜ አቆጣጠራችሁ ላይክ ሰብስክራይብ እያደረጋችሁ እንግዲህ ይሄን ቅቤ አነጣጠር እንድታዩ አሳስባችኋለሁ። ቆንጆ የቅቤ አነጣጠር፣ ሁለ ገብ የሆነ ቅቤ ይዤላችሁ፣ ቅርብ ያለው ቤተሰብ ሁኑኝ። ቤተሰቦች፣ አገር ልጆች እንደምናችሁ። በቆንጆ እንደዚህ በቂጣ ቃተኛ አድርጌ ለልጆች የሰጥቻቸው በጣም ነው የወደዱት። በእንደዚህ አይነት ቂጣ ማለት ነው። ኩፍ አድርጌ ትንሽ ካሜራ አድርጌ አኩቼ ቆይቼ ሀያ ደቂቃ ተቦክቶ የቆይና የሚጋገር ቂጣ ነው። አሁን ዛሬ የማሳያችሁ ቅቤ ያነጣጠሩን ነው። ግን ልጆች ስለሚወዱ እንዲያድርጌ ሰጠዋቸው ማለት ነው። ቅቤ ሲያዩ ደስ ነው የሚላቸው ይወዱታል ማለት ነው። እና ለማንኛውም ዛሬ እንግዲህ አውደ ዓመት እየቀረበ አይደል፣ ቆንጆ ቅቤ አነጣጠር ላሳያችሁ። ለሁሉም ነገር የምታደርጉት ቅቤ አነጣጠር ላሳያችሁ። በሳምሪኩሽና እንግዲህ ሰብስክራይብ፣ ሸርና ላይክ እያደረጋችሁ እስከ መጨረሻው እንድታዩኝ አሳስባለሁ ወገኖቼ። ትወዱታላችሁ ብዬ አስባለሁኝ። ዛሬ እንግዲህ ይውላችሁ፣ እኔ ድልህ አዘጋጅቻለሁ። ከዚህ በፊት ያዘጋጀው ስላለኝ አላዘጋጀሁም፣ ድልህ አለኝ ማለት ነው። ዛሬ ማሳያችሁ ቅቤ ያነጣጠሩን ብቻ ነው እና እንዲ አርግ ለልጆች ሰጥቻቸው በጣም ነው የሚወዱት። እንቁላል አድርጋችሁ የእንቁላል ቂጣ ተሰሩና በዚህ ይህን ቀብታችሁ ሰጧቸው። ልጆቹ የኔ ለምደውታል ማለት ነው። ያሜ ነው ያሜ ነው፣ በጣም ነው የሚወዱት ማለት ነው። እና ምናልባት እናንተም ጋ ይወዱታል ብዬ አስባለሁ። እናንተም ትወዱታላችሁ። አውዳመት እየመጣ ነው። የእንቅቢ አነጣጠር እንግዲህ ማየት ለምትፈልጉ ሙሉውን አቅርበላችኋለሁ ሼር ላይክ ሰብስክራይብ እያደረጋችሁ ተከታተሉ እንደዚህ አይነት ቂጣ አሰራርም እንዳሳየችሁ የምትፈልጉ ከሆነ በኮመንት ጻፉልኝ አሳያችኋለሁ ለሳንድዊች ለተለያየ ነገር የሚሆናችሁ የቂጣ አሰራር ነው ኩፍ ያለ ውስጡ እንደዚህ ክፍት ያለ ቂጣ ነው እንግዲህ ማየት ለምትፈልጉ ሙሉውን ጻፉልኝና በኮመንት አሳያችኋለሁ እንግዲህ ዛሬ ወደ ቅቤ ያነጣጠሩ እንሄዳለን። እዚህ ጋር እንግዲህ መጥበሻ አዘጋጅቻለሁ፣ የተለያዩ የቅቤ ቅመሞች አዘጋጅቻለሁ። ዛሬ የማነጥረው ቅቤ ይሄ ነው፣ እዩት፣ ይሄ ነው። ይሄ እንግዲህ ቱርኪ ሱቅ የገዛሁት ኦርጋኒክ ቅቤ ብቻ ነው ማለት ነው። ተጣርቶ፣ ተነጥሮ፣ በያለ ቅመም ተጣርቶ፣ ቅቤው ብቻ በንጹህ የታሸገ ነው ማለት ነው። እንግዲህ ቱርኪ ሱቅ አግኝቼዋለሁ እኔ እሱ እንዶች ካበሻም ሱቅ አለ መግዛት ትችላላችሁ። ዛሬ ይህን ነው የማነጥረው ማለት ነው። እንዲሁ ይሄ አብኩኛ ይልም የቦካ የተነጠረ ነው በራሳችን ቅመን ዛሬ እናነጥረዋለን ማለት ነው። ስለዚህ እዚህ ጋር እንግዲህ እርድ አለኝ። ይሄ ኦርጋኒክ የሆነ እርድ ዝንጅብል የሚመስል የምታዩት እርድ ነው። ይቺ ዝንጅብል ናት። እቺ ቀይ ሽንኩርት ናት። ኮሰረት አለ፣ ነጭ ሽንኩርት አለኝ እና እያንዳንዱን አሳያችኋለሁ በተቻለኝ መጠን ማለት ነው ይሄ ነጭ አዝሙድ ነው ነጭ አዝሙድ ሁለት ማንካ እኔ እንግዲህ በእኔ ቤት እንደ ደስ እንዳለኝ የምወዳቸው ቅመሞች ነው የምጠቀም ይሄ በሶ ብላ ነው በሶ ብላ ይሄው ሁለት ማንካ ሁሉንም በንጽህና እንትን ብዬ አዘጋጃቸው ናቸው ማለት ነው ንጹህ ነው ትንሽ ጥቁር አዝሙድ እጠቀማለሁ ጥቁር አዝሙድ አንድ ማንካ እንዲሁም ሳይሞላ ቢሆን ይሻላል። ሳልሞላ ይሄ የተፈጨ ኮረሪማ አለኝ። ኮረሪማው ስለተዘጋጀ ለብቻ ነው ማደርገው። አብሽ አለኝ እዚህ የምታዩት አብሽ። ይህን ለብቻው ፈጫ አለው ለእንጀራም ስለምጠቀምበት ቆልቼ አጥቤ ቆልቼ አለው አብሹን። ከዚህ እንግዲህ አሁን ዛሬ የምፈጫቸው ነጭ አዝሙድ፣ ቀይ አዝሙድ እና ይሄ እንትኑ ነው ማለት ነው። ይሄ እርዱ እርዱን ለብቻ ዝምዬ ጉጥጉጥ አድርገዋለሁ። እሱን ቆላ ቆላ ካደረግኩ በኋላ እያንዳንዱን ፈጫለሁ ማለት ነው። እዚህ ጋር ትንሽ የቀረፋ ነገር አድርጌበታለሁ እኔ ስለምወድ ማለት ነው። ቀረፋ ዝም ያንድ ፍሬ ለሽታ ብዬ ጣል አድርጌዋለሁ። ሽታው ደስ ስለሚለኝ ቀረፋ ማለት ነው። ነጭ አዝሙድ፣ ጥቁር አዝሙድ እና ቀረፋ ያልኳችሁን እና ዝቃቅቤውን እንደዚህ ፈጨውት እዛ አይነፋም። ሸርከት አድርጋችሁን መፍጨት ያለባችሁ ከቅቤው ላይ እንዳይቀር ሸርከት አድርጌ የፈጨውት እኔ። ኮሰረቱና እንትኑን አይፈጭ ዝም ብዬ እንዳለ ነው የማስገባው። እዛ ዝንጅብሉን እንደዚህ አድርጌ ከትፏለሁኝ። አንድ ከፍ ያለች ዝንጅብል ማለት ነው። ከዛ ሽንኩርት ትንንሽ አንደ ስድስት ፍሬ ይሆናሉ። እነሱንም እንደዚህ ጭፍልቅ ጭፍልቅ አርጌ ከዛ እነዚህ ደግሞ እንግዲህ እርጥቦቹ የስጋ መጥበሻ ናቸው እና የነእና ቅጠል የበሶ ብላ ቅጠል ካላችሁ እርጥቡ ፍሬሹ ማለት ነው ማድረግ ትችላላችሁ። እኔ እንግዲህ ዝንጅብልና ሽንኩርቴ እንደዚህ ቀጠቀጥኩ። እነዚህ ደግሞ ያቸው ይሄ ጨና አዳም ነው፣ የጨና አዳም ይሄ ደግሞ የመጥበሻ ከጓሮ፣ ይሄን ያለ ሁሉም ከጓሮዬ። አሁን ጠፍተው ነበር እንደገና እየወጡ ነው ነእና ጨና አዳም እና መጥበሻ ቀጠል ማለት ነው። እንደዚህ አድርገ እነዚህ እርጥቦች ናቸው ሁሉ ያገብለው ሁሉም እንዲሆናችሁ ነው። እኔ እንግዲህ ኮረሪማ ዛሬ አላዘጋጀውም የተዘጋጀ ስላለኝ ነው ያሳየዋችሁ። ያ ኮረሪማ ዛሬ አላስፈለገኝም እና አንድ ፍሬ አነስ ያለች በጣም ትንሽ ቀይ ሽንኩርት አጠቀማለሁ ማለት ነው። እንደዚህ ነጩን የቀዩ ነጩ ቢሆን ይሻላል ያኛው እንዳያጠቁርባችሁ እዛ እነዚህ እንግዲህ እርጥቦች የሚባሉት ናቸው ማለት ነው። እኔ ቅቤ ሳነጥር አንዴ ነው ማነጥረው። እነዚህ ለሁሉም በምንም ነገር የምትበሉት ይሆናል። ይሄ የተፈጥሮ ኦርጋኒክ ቅቤ ነው። ይሄኛው አይደለም ማለት ነው። ለብቻ ቤተሰብ የሰጠኝ ቅቤ ነው። ለብቻ ነው ማነጥረው። ይሄ ደግሞ እርዱ ደግሞ ታጥቦ አመሳ መስ አድርጌዋለሁ። ቅድም እንደዚሁ ግጡ ግጥ አድርገውና ለብቻ እዚህ ጋር ይሆናል ማለት ነው። እንግዲህ እነዚህን ቅመሞች ካዘጋጀን በኋላ አሁን ቅቤያችን ከፍተናል፣ ከፍቼዋለሁ። እዩት፣ ቅቤው ራሱ የተነጠረ ነው ያልኳችሁ፣ ለዛ ነው ቅቤው ያያችሁት መልኩ ሲያምር። ቅመም ነው የጎደለው እንጂ ተጣርቶ ንጹህ ቅቤ ብቻ ነው ደልዛችሁ። ይሄ ምንድነው አድርጋችሁ ልውሳችሁ መቆየት፣ ቅመም ምናምን አያስፈልጋችሁም ማለት ነው። ይሄ የተዘጋጀ ስለሆነ እኔ ብቻ በራሴ ግባት በራሴ ቅመም እንዲሆንልኝ ነው የማነጥረው ዛሬ ማለት ነው። እንግዲህ ወደ አሰራሩ እንሄዳለን። ሁለት እቃ አዘጋጅቻለሁ። እቺ ትንሿ እቃ የኢትዮጵያ ቅቤ አነጥርባታለሁ ለብቻ ማለት ነው። ሰው የሰጠኝ ከኢትዮጵያ የመጣሽ ቅቤ ናት እቺ። በራሳቸው መንገድ አንጥረውታል። እኔ ግን ቅመሙ ደስ ያላለኝ ነገር ስላለ አነጥረዋለሁ ማለት ነው። እዛ ይሄን ደግሞ ንጹህ ቅቤ ያልኳችሁን ደግሞ ይሄን መልሼ በራሴ መንገድ አነጥረዋለሁ ማለት ነው። ወደ ቀይ ሁለቱንም እገለብጣለሁ። እንግዲህ አራት ኪሎ ነው፣ አንዱ ሁለት ኪሎ ነው ይሄ የምገለብጠው ቅቤ አንዱ የታሸገው ሁለት ኪሎ ነው። ሁለቱን ያመጣሁት አራት ኪሎ ማለት ነው። እና ወደ አመት ነው ሼር ሰብስክራይብ እያረጋችሁ ሳምሪኩሽናን ሰብስክራይብ እያረጋችሁ ቤተሰቦቼ የአገር ልጆች ቤተሰብ መሆን ትችላላችሁ። እንግዲህ ፈጠንና አድርጌ ለማሳየት ነው የምሞክረው። የአገር ልጆች እናንተ እንግዲህ ቅመም አቅመም አቅማመም በየቤታችሁ ነው። ሽንኩርትን ማስቀረት ትችላላችሁ። ሽንኩርት ምናምን ዝንጅብል ማትፈልጉ ማስቀረት ትችላላችሁ። ሳይበዛ እኔ ግን ለሁሉ ነገር እንድጠቀምበት ስለምፈልግ አሪፍ ነው ማለት ነው። እኔ የምጠላው ዝንጅብል ሽንኩርት የሚጠላ ወጥ ቅመም ምናምን የለኝም። አሁን አንዳንዴ ለክትፎ እንደዚሁም ለምናምን ሲባል ለብቻ የሚያነጥሩ ነገሮች አሉ። እርጥብ ስጋ ምናምን ስለማንበላኛ ምንም ችግር የለም። ለሌላ ነገር በሙሉ ይሆነኛል ማለት ነው። እና ይህን ይመስላል ቅቤው መልኩ ሲያምር በብቻውን እራሱ እዩት፣ እንዴት እንደሚያምር ቅቤው ማለት ነው። መልኩ ያምራል አሁን የቀረውን ደግሞ እንደዚህ አግዬ በደንብ አጠፍ ጥፌ እገለብጠዋለሁ መልሼ። እያያችሁ ነው፣ ለኩሸዋለሁ አሁን። እነዚህ እርጥብ ቅመሞችን በሙሉ እጨምራለሁ ማለት ነው። ከሁለቱም ላይ ኢትዮጵያ ቅቤው ወዚኛውን ቅቤ መጥበሻ ቅጠል፣ ትንሽዬ የሽንኩር፣ ትንሽ ነጭ ሽንኩር፣ ትንሽ ዝንጅብል። ከዛኛውም ደግሞ እንደዛው ማለት ነው፣ መጥበሻ ቅጠል፣ ዝንጅብል፣ ነጭ ሽንኩር፣ ቀይ ሽንኩር ትንንሽ። ከዛ ቅድም የፈጨነው ቅቤ ቅመም አለ። ይሄ ደግሞ ኮሰረት ነው ኮሰረቱን እንደዚህ በእጃችን እሽት አድርገን ለብዙ ብዙ እናደርጋለን። ለትንሹ ደግሞ እንደ መጠኑ ትንሽ እናደርጋለን። እንደዚህ እንጨምራለን ማለት ነው። ላይክ አድርጉ እስቲ እንቅቤ ያነጣጠር በእውነት ቅቤው ሽታው ትወዱታላችሁ ነው ምላችሁ። ከሳምንት በፊት ነበር ያነጠርኩት፣ ልጆች ሲበሉ ነው የሰነበቱት። እንቅቤ በማንኛውም ነገር እያረኩ ሰጣቸዋለሁ፣ ይወዱታል። ይሄ ኮረሪማ ነው፣ አሁን እየተፈጨ ቅድም። ያልኳችሁ አላዘጋጀውም ነበር በራሴ ፈጭቼ ያስቀመጥኩት ነው። ለብቻው ለሁሉም ነገር ስለምጠቀምበት ለብቻው ነው የፈጨሁት። ይሄ ደግሞ ነጭ አዝሙድ፣ ቀያዝ፣ ጥቁር አዝሙድ እና ዝቃቅቤ ወይም በሶብላ ብላ የሚባለው ነው ማለት ነው። ሦስቱ ይሄ አብሻ አለ እፈጫለሁ። የተፈጫለኝ አሁን ይሄን ቅድም የጀመርኩት አለ ፈጭቼ፣ እሱን በኋላ ትንሽ ከተንተከተከልኝ በኋላ እጠቀማለሁ። አብሽ ማለት ነው። አብሮ መንተክተክ የለበትም፣ እንዳያመርብን ትንሽ እንትን ካለ በኋላ አብሽውን አረጋለሁ። ይሄ ነው እንግዲህ ሂሳብ አይደል አንጠፍጥፈን መጨመር ነው። እቃውን አንፈልገውም፣ ስለዚህ በደንብ አንጠፍጥፈን ቅቤያችን እንገልብጣለን። ወዲያው ነው ቅልጥ የሚለው፣ ምንም አይነት ቆሻሻ ነገር ስለሌለው ብዙ ማንተክተክ ምናምን አይፈልግም። ግን በደንብ ችክችክ ብሎ ከቅመሙ ጋር መዋሃድ አለበት። እኔ እስከ ቅመሙን ያሳደርኩት አንድ ቀን ከዛ በኋላ በማግስቱ ነው ያጠለልኩት። የሚገርማችሁ እስከ ቅመሙ አንድ ቀን እዛው እንደዛው ቀልጦ ተንቸክችኮ በደንብ አደረ ማለት ነው። በማግስቱ እንደገና ትንሽ ሞቅ አድርጌ አጠለልኩት ማለት ነው። እና ወገኖቼ፣ ሳምሪኩሽና ሰብስክራይብ እያደረጋችሁ ቤተሰብ ሁኔ ሞኔታይዝ እንዲሆን ተባበሩኝ እላችኋለሁ። የአገር ልጆች፣ ባካችሁ እኔ አዲስ ነው የከፈትኩትና ባካችሁን ተባበሩኝ። ዩቱቤን ተባበሩ፣ ላይክ እያደረጋችሁ አበረታቱ ወገኖች፣ የሀገር ልጆች እንኳን አደረሳችሁ፣ እንኳን አደረሳችሁ። እንግዲህ ማማት ላይ ነው ያለ ነው፣ በጣም ደስ ይላል። ለአውደ አመታችሁ እንግዲህ በዚህ መልኩ ቅቤያችሁን ጠር አርጋችሁ ምን የመሰለ ቅቤ ለሁሉም ቀን የሚሆናችሁ ደስ የሚል በማንኛውም ምግብ የሚሆናችሁ ማለት ነው። ይሄው እንግዲህ እያንጨቀጭቃለሁ፣ ሌላ ምንም ስራ የለውም። ይሄ በቃ በደንብ እንዲፈላመተው ነው እጅ ማማሰል ያስፈልጋል አሁን ትንሽ ያብሽ እንጨምራለን ይሄን የተቆላ አብሽ ማለት ነው ተፈጭቶ እንደዚህ ጥሬውን መጨመር ትችላላችሁ ትንሽ ጥሬ ጨምሬያለሁ ጥሬውን እንዲሁም ደግሞ እንትኑን ዱቄቱንም ትንሽ መጨመር ትችላላችሁ ይሄ ቅቤ እንግዲህ ሽታው በስማም እውድ ነው የሚያደርገው አሁን እውድ ያሳውቃል በቃ አሁን የኢትዮጵያው እዩት አረፋ በደንብ ይወጣዋል ይሄኛው ደግሞ በደንብ አረፋ የለውም የተጣራ ስለሆነ ማለት ነው። እርግጥ ቅቤነቱ የኢትዮጵያው ነው የሚበልጥ እውነት ለመናገር የኢትዮጵያው ቅቤ ኃይለኛ ነው። ሽታውን ቤቱን በጣም አጥኖታል። ይሄኛው ደግሞ ብዙም በቃ ሽታ የለውም። ግን እንግዲህ ባገኘነው እግዚአብሔር መስገን ብለን ባገኘነውን ነገር ገዝተን እንዲሁም ሱፐር ማርኬቶች የተለያዩ ኦርጋኒክ ቅቤዎች አሉ እነሱንም ገዝተን እንትን ብለን ማለት ነው አንኩረን አንኩረን ነው የሚባል አንኩረን አንጉረን ሰንብተን ቅመማ አድርገን ሰንብተን እንዲበስልልን ማለት ነው ለጋቅቤዎችን ማዘጋጀት እንችላለን። እንዲሁም ለቅቤ ለክትፎ ለምናምን የምትፈልጉት ደግሞ ለጋቅቤ ደግሞ ለተለያየ ነገር የምትፈልጉት ደግሞ እንደሱ ወዲያው እንደዚህ አዘጋጅታችሁ በተለያየ ቅመማ አድርጋችሁ ማንጠር ትችላላችሁ። እና የለንም በቃ ቅቤ ከየት ይመጣል ከኢትዮጵያ ካልሆነ ምናምን ብላችሁ ዝም አትበሉ ብዬ ነው። ባውዳመት ባላችሁ ነገር ከሱፐርማርኬት የተገዛ እንደዚህ እንደኔ እንግዲህ እንጠራ አድርጋችሁ ቅመሞችን ደግሞ የተለያየ ሱፐር ማርኬት ውስጥ ታገኛላችሁ። የተለያዩ ቅመሞችን እናንተ የምታውቋቸው ባይናችሁ የምታውቋቸው መርጣችሁ ገዝታችሁ፣ ምናልባት ያበሻ ቅመም እንኳን ባታገኙ ማለት ነው ባለው ነገር አድርጋችሁ አመሳስላችሁ መመገብ ትችላላችሁ ማለት ነው። እና አገር ልጆች ላይክ ሰብስክራይብ እያደረጋችሁ ሸር እያደረጋችሁ አበርቱኝ። እዩት እንግዲህ እንደዚህ መፍላት አለበት፣ ጭቅጭቅ ብሎ መዋሃድ አለበት ማለት ነው እና እንዳይገነፍል ደግሞ ጥንቃቄ ያስፈልገዋል። እዚህ ጋር ግልብጥ ካለ ሁሉም ቅቤ መሬት ላይ ነው የሚሆነው ማለት ነው። አንድ ጊዜ እንደዚህ ክድ እናድርገው። በቃ ግልብጥ ብሎ ተድፍቶብኛል እና ጥንቃቄ ይፈልጋል። ማማሰል ደግሞ ይፈልጋል። ሊያር ይችላል። ከተቃጠለብን ይህ ጣዕሙ ይቀንሳል ማለት ነው። እና ጥሩ አይደለም። አሁን የሽንኩርቱ ጣዕም የጨናዳም ቅጠል አለው የነጭ ሽንኩርት እንጅብል የመጥበሻ ቅጠል አለው ሽታው፣ የሁሉም ተዋህዶ በስማ እንዴት እንደሚያምር ማለት ነው። እንግዲህ ከማትወዱት ቅመም ካለ ከዚህ ላይ ማውጣት ትችላላችሁ። እኔ ከጨመርኩት ውጭ ማለት ነው እኔ የጨመርኩትን እንግዲህ እኔ ራሴ መወደውን በቤት የማዘጋጀውን ያደረኩት እናንተ ደግሞ አይ ይሄኛው ይቅርብኝ፣ ይሄኛውን እንጠቀማለሁ የምትሉትን ማድረግ ትችላላችሁ ማለት ነው። ያገር ልጆች ሰብስክራይብ ያረጋችሁ፣ ሸር ያረጋችሁ፣ አረተው ላይክ አድርጉ። ላይ ካርግ ውስጥ ያበርኩኝ አሁን ጨርሻለሁ። አለውይ ምንም አይነት አረፋ የለውም። ሞለል ብሎ ነው ይወጣልኝ። አሁን ለልጆቼ ገንፎ አርጌ ሸቶናል። ና ማማ ምን እየሰራሽልን ነው ነው የሚሉት ቅቤ ሳነጥር። ከቤት ውስጥ ልጆቼ ሁለት ልጆቼ ይመጡ እና ምንድ ነው ማማ ዛሬ ገንፎ ነው እንዴ ይላሉ። ቂጣ ፍትፍት፣ ነው የሆነ ነገር በቃ እንዳለ ቅቤ በቅቤ የማዘጋጃቸውን ነገሮች ይጠይቁኛል ማለት ነው። ስለዚህ አሁን እነሱ ስለሚጠይቁ ግዴታ ላርግላቸው ብዬ እንግዲህ የመጀመሪያ ጊዜ እነሱን የቀመሱት ማለት ነውና፣ ሳምንቱ ሙሉ ሲበሉት ነበር። እኔ ከሳምንት በፊት ነው ያነጠርኩት። በተለያየ ነገር እያረኩኝ ቅጣ ፈተፈትላቸዋለሁ። ቂጣውን ቀብቼ ሰጣቸዋለሁ። እንጀራ ቀብቼ ቃተኛ ሰጣቸዋለሁ። እንዲሁም ከምግባቸው ከምሰራው ላይ ጠብ እያረኩኝ አረግላቸዋለሁ። ይወዳሉ፣ ቅቤ ማለት ነው። ከዛ ይት ከምና በዛ እዛ ይሄ የተመረጠ ጤነኛ ስለሆነ አሪፍ ነው ግን አረኩላችሁ። አሁን ደግሞ እንግዲህ ቅቤን እንዳልኳችሁ ቅድም እንዲያርገ ነው ማሳድረው ለአንድ ቀን ማለት ነው። ነገ ከረጋ ካረጋ ጥሩ ከረጋ፣ ግን ትንሽ ሞቅ አድርገውና ወደ ቀዬ እገለብጣለሁ። ሲበርድ ደግሞ ከረጋ በኋላ ደግሞ መልኩን አሳያቸዋለሁ። ብዙም ቢጫ አይሆንም ብዙም እንትን አይሆንም። አሪፍ ከለር ይዞ ቆንጆ ነው የሚሆንልን ማለት ነው። እናዲያርጌ እንግዲህ ለልጆች ይሄው ለእኔ የጾም ስለምበላ በዛኛው በድ ከድስቱ ላይ ያስቀርቻለሁ። በኦሊቫኦይል አንጥሬ እንደዚሁ ቅመማ አንጥሬ በኦሊቫኦይል እበላለሁ በኋላ ማለት ነው። ለልጆች እንግዲህ በዛውም ቅቤው እንዲቀምሱት እንዲቻርግ ተዋል እሰጣቸዋለሁ። የጤፍና የአጃ ስንዴ ገንፎ ነው። የጤፍና የአጃ ገንፎ በጣም አሪፍ ነው፣ ጤነኛ ነው። እንግዲህ ከተመቻችሁ ላይክ የምትለዋን እየተጫናችሁ ወገኖች፣ የሀገር ልጆች እባካችሁ ድልህ ደግሞ እዚህ በፊት የሰራሁት አለ። ይሄን ድልህ አሰራር ገባ ብላችሁ እዩት ማየት ትችላላችሁ ማለት ነው። ቆንጆ ቅቤ ቅቤ የሚል ድልህ ውለገብ ለገብ የሆነ ሰርቻለሁ። ቅቤውን እንግዲህ መልኩን እስማ እንዴት አባቱን እንደሚያምር እነግራቸው አልችልም። እንዲህ አድርጌ ያለው እንግዲህ እንዲሁ እንዳለ ትንሽ ብርድ ካለ በኋላ ከድኜ አለው ያድራል። ጥዋት ሞቃ አድርጌ እንትነው አለው። አሁን ለልጆች ለልጆቼ ትንሽ ጨዋማ ቅመምና ትንሽ የጨው አድርጌ ትንሽ ድልህ አድርጌ እንዲያርጌ ቅቤው በእርጎ አድርገው ይበላሉ። በራሳቸው እንትን ያሉኝ፣ የሚገርማችሁ ይህን ሳዘጋጅ ማማ ሸተተን፣ ምንድን ነው ምን እንደመሰለ ገንፎ ነው ወይስ ቂጣ ፍትፉት እያሉ ነበረ። እንግዲህ ምርጫቸውን ጠየቅኩና እንደዚህ ያደረኩላቸው። ጠዋት ላይ ነበረ ያነጠርኩት፣ አጋጣሚ ረፍት ቀን ነበር ያነጠርኩት። ስለዚህ ለእነሱ ምሳቸውን ይሄው እንደዚህ አያምርም? እንደ እናንተም ቅቤ ቅመሱ። እንግዲህ ጽሙም ቢሆን እንግዲህ አስቀድማችሁ እንድታዘጋጁ ብዬ ነው። አስቀድሜ ሄ ለቀኩላችሁ ማለት ነው። የምታዘጋጁ ካላችሁ የጠላ ቪዲዮም እንግዲህ ለቅቅ ያለው ስንገብታችሁ እዩልኝ። አሁን ይሄ ንጹሕ ቃዬ የቅቤ ማንጠሪያ ላይ ማስቀመጫዬን አጥነዋለሁ። በኮረሪማ እንትን ነው እንግዲህ ማጠኛ የራሱ ወይራ ምናምን ያላችሁ በዛ ጠኑ። ከሌላችሁ ደግሞ በኮረሪማ ቅርፊት አላለ የኮረሪማ ቅርፊት በጣም አሪፍ ነው ለማጠኛ ለማጠኛ እጠቀምበታለሁ። እኔ ለማንኛውም አጥንበታለሁ። የቅቤ እቃ፣ የአዋዜ የድልህ እቃ ምናምን እንደዚህ አድርጋችሁ ማጠን ትችላላችሁ ማለት ነው። ቅቤ የምታስቀምጡበትን ወይም ድልህ የምታስቀምጡበትን፣ እንደዚህ ቅመማ ቅመም የምታስቀምጡበትን ጥብ አድርጋችሁ በዚህ ስታጥኑት ሽታው አሪፍ ነው። ወጥ እንትኑም አይቀየርባችሁም ቶሎ ማለት ነው። ለን ዳርጅ ያጠንኩት እንግዲህ ይሄን ይመስላል። አሁን ይሄ ካደረ በኋላ ሞቃርጆ ነው ማለት ነው። ገለብጠውና ደግሞ እንግዲህ እናያለን ማለት ነው። እና ሸር ላይ ያረጋችሁ ሰብስክራይብ ያረጋችሁ ወገኖቼ፣ ቤት ሰብኩኑኝ ባካችሁ፣ ያገልጆች ሰብስክራይብ ያረጋችሁ አድርጉልኝ። አሁን እንግዲህ በተቻለ ኛ ጥቅም ወታች አወርድና ገለብጣለው ቀስ አድርጌ ማለት ነው። ሶስት እቃ አዘጋጅቻለሁ እንደሆነው እንደቻለልኝ አድርጌ አደርጋለሁ። እዚህ ጋር ባለቤቴን ገልብጥልኝ እያልኩት ነበር። አልተመቸውም ሲደፋው ነበረ ማለት ነው። የተወደደ ቅቤ እንግዲህ እንዳደፋ እያልኩት እዚህ ጋር ታሽ እቃ ማስቀመጥ ነው እንጂ ታሽ ግን እቃ ስላስቀመጥኩ ነው እንጂ ተደፍቶ ነበረ። በቃ ተደፍቶ ነበር ጠረጴዛ ላይ አድርጌ እንደገና ታች አድርጌ እኔ እንትን አልኩት ማለት ነውና፣ አይታየውም ነበር እሱ ከላይ ሆኖ እና ለማንኛውም እንደዚህ ገለበጥ ነው። ጥርት ያለ ቅቤ። በስመ አብ። ሽታው ሽታው ወይኔ! ጾም ባይሆን ምን ቀብቼ እንደምበላ አላውቅም እያልኩ ነበር። በጣም አሪፍ ነው ደግሞ እንዳለ ይወጣል። ብዙ ነው የሚወጣልኝ። የሚበላሽ ነገር የለም። ሁሉንም ግን እንዲያርጊያን ጭቅጭቄ አወጣለሁ። የተረፈውንም ደግሞ ለተለያዩ የፍርፍር ምናምን የምናዘጋጅበት ይሆናል። አይጣልም እና ይህንን ይመስላል እዩት፣ ቅቤው መልኩ እንዴት እንደሚያምር እችኛዋ ደግሞ የኢትዮጵያ ቅቤ ያልኳችሁ ናት። ሷም ሽታው እንዴት እንደሚያምር ልነግራችሁ አልችልም። ይህንን ይመስላል እዩት፣ አያምርም? በስመ አብ በስመ አብ አንደኛ ነው ያልኳችሁ እንግዲህ ይህን ከላይ ያስቀምጣለሁ። ወላውዬ ከበረደ በኋላ እንግዲህ ሁለቱን እዩት። ሌላው የተጀመረ ለልጆች የጀመሩት እንደዚህ የተዘጋማ አለ። ይህንን ይመስላል። እንግዲህ መልኩን እዩት እንዴት እንደሚያምር ከለሩን እዩት። ያምርም። ይሄንን ይመስላል ወገኖቼ። ከበረደ በኋላ ደግሞ እንዲያርጌ ለልጆቼ እንዳልኳችሁ በዚህ ቂጣ እኛ ለተለያዩ ሳንድዊች፣ ሰላጣ ሰርተን የተለያዩ ነገሮች በፈላፍል በምናምን በለዋለን በጣም የሚወዱት ልጆቼ። ይህን ቂጣ አሰራር ሌላ ቀን አቀርብላችኋለሁ። ከዚህ በፊትም የሰራሁት አለ እሱን ማየት ትችላላችሁ። ለማንኛውም የቂጣ ቃተኛ ይሉታል ልጆቼ በጣም ነው የሚወዱት። እንዲያድግ ቀብቼ በቅቤው እሰጣቸዋለሁ ሁልጊዜ ማለት ነው እና ቅቤን እንዴት አያችሁት እንግዲህ እንደዚ አድርጋችሁ አንጥራችሁ ለሁሉ ነገር የሚሆናችሁ ሽታው የሚያምር በቃ ትንሽ አድርጋችሁ ራሱ በጣም የሚገን ሽታ ነው ያለው፣ ደስ የሚል ሽታ ነው ያለው ማድረግ ትችላላችሁ ማለት ነው። አሁን እንግዲህ ያው አውዳ መሳይ አይቀርም አዘጋጅቼላችኋለሁ። ሼር ሰብስክራይብ እያረጋችሁ አበርቱኝ። እንጀራ የተለያዩ ላይ ቪዲዮዎች ደግሞ ለቅላችኋለን። የጠላ ቪዲዮዬን ደግሞ ጥንስ ውስጥ ጠንስሻለሁ እና ጥንስሱን ከኔ ጋር ማዘጋጀት የምትፈልጉ ገብታችሁ እዩ። ትናንት የለቀቁት ቪዲዮ አለ እሱን ገብታችሁ ብታዘጋጁ በሶስት ቀን በአምስት ቀን የሚደርስ ጠላ ባልና ሚስት የሚባል ጠላ አዘጋጅቻለሁ። ይሄን እዩት፣ ሽታው እንዴት እንደሚያምር ያሚያሚ ነው አልኳችሁ። ያሚ ያሚ በጣም ቆንጆ ነው። እንዲያርጋችሁ ለልጆቻችሁ በአይብ በተለያየ ነገር በቂጣ በእንቁላል አድርጋችሁ ይህን ቀብታችሁ ብሰጧቸው ልጆች ይወዱታል። እና ዛሬ ማሳያችሁ የፈለግኩት እንግዲህ የቅቤ አነጣጠር ነበር። ይሄንን ይመስላል። ከወደዳችሁት ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁንኝ። አዲስ ነኝ አበርቱኝ እላችኋለሁ። የአገር ልጆች ጾማችሁ ለመግደፍ ያብቃችሁ። እንኳን አደረሳችሁ። እግዚአብሔር አምላክ ለእኛ ሲል ስጋውን ቆርሶ ደሙን አፍሶ ያከበረን መድኃኒዓለም የተመሰገነ ይሁን። እናንተም ላይክ እና ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። ይሄንን ይመስላል እንግዲህ ሸር እያደረጋችሁ አበረታቱኝ። ደህና ሁኑልኝ ወገኖቼ፣ መልካም አውዳመት ይሁንላችሁ። ላቀርብላችሁ የምትፈልጉት ነገር ካለ ደግሞ ጣፉልኝ። ደህና ሁኑልኝ። ባይ ባይ።